አንድ ጥያቄ ልጠይቃችሁ። የዚህን ጥያቄ መልስ ከልባችሁ መልሱ። ምክንያቱም ደግሞ የምትመልሱት መልስ ወይ መንግሥተ ሰማይ እንድትገቡ ያደርጋችኋል፣ አሊያም ገሃንም እሳት እንድትጣሉ ያደርጋል። ስለዚህ ይህንን ጥያቄ በምትመልሱበት ሰዓት ከልባችሁ የእውነት የሆነውን መልስ ብቻ እንድትሰጡኝ ይፈልጋለሁ። በጥሞና አዳምጡኝ። የመጀመሪያው ጥያቄ፣ ለእግዚአብሔር ብላችሁ ከልባችሁ ያደረጋችሁትን ነገር ታስታውሳላችሁ? ምን ያህልስ ነገር ከእናንተ እርካታ በላይ የእግዚአብሔርን ደስታ ፈልጋችሁ አርጋችኋል? ሁለተኛ፣ አስራትና መባችሁን እንዲሁም ደግሞ ለእግዚአብሔር ቤት የምታዋጡትን ነገር ከልብ ነው የምታዋጡት ወይስ ደግሞ ማድረግ ስላለባችሁ ከልባችሁ ያደረጋችሁት ነገሮች በሙሉ በመጽሐፍ ላይ ቢጻፍ ስንት ገጽ ይወጣዋል? ምናልባት ያደረጋችሁት ነገር ሚዛን ካልደፋ አትደናገጡ። በዚህ ምስክርነት ላይ የምናቀርብላችሁ ሰው ለፍርድ በሰማያት ቀርቦ ያጋጥመውን ነገር ያጫውተናል። በእርግጠኝነት ተስፋ እንዳላችሁና ለእግዚአብሔር ብዙ መስራት እንዳለባችሁ መሮጥ እንዳለባችሁ ትረዳላችሁ። በጥሞና አዳምጡ። ተባረኩ። ጊዜው የአመቱ ማገባደጃ በ2025 ዓመተ ምህረት ነበር። ምሽት ላይ ተኝቼ እጅግ በጣም አስፈሪ የሆነ ሕልም አይቼ ተነሳሁ። ህልሙም ትንሽ ግር ይል ነበር። ምክንያቱም በብዙ ሌቦች ስባረርና ድንገት በጥይት ስመታና ስወድቅ ነው ያየሁት። እንደ ነገሩ ከሆነ በህልም ላይ ልክ ስትሞቱ ወዲያውኑ ትነቃላችሁ። በእኔ ጊዜ ግን እንደዚህ አልሆነም። በቅጽበት ነቀውና ወዲያውኑ ሁሉም ነገር ጨለመ። ራሴን እስከማላቅና ሰውነቴን እስከማልቆጣጠር ድረስ ሆነ። በእውነተኛው ዓለም መንፈሴ ከስጋዬ ተነጥሎ ሲወጣ ይሰማኝ ነበር። ወዲያውኑ ሞቼ እንደሆነ አወቅኩ። ታጠገቤ የተኛችሁ ባለቤቴ ትወቀው አትወቀው ሳላቅ፣ ሰውነቴ ግን ቀዝቅዞ ሞቶ ነበር። ከዚህም በኋላ ለአምስት ደቂቃ ያክል በጨለማ ስፍራ ላይ ሆንጉኝ ምንም ነገር በሌለበት ባዶ በሆነ ስፍራ ነገር ግን በዛሽ አምስት ደቂቃ ውስጥ ተአምራት ተፈጠረ። ምክንያቱም በህይወት ዘመኔ ያደረግኳቸውና አድርጌ የማውቃቸውን ነገሮች በሙሉ ማስታወስ ቻልኩ። አስታወስኩ የምላችሁ ደግሞ ላስታውስ የማልችላቸውና የቆዩ የሆኑ ትዝታዎችንም ሳይቀር ጨምሮ ነው። ልክ የሆነ ዕውቀት በላይ ላይ ተጭኖ እንዳለ ያክል እኔም በዚህ ሰዓት ተደሰትኩ። ምክንያቱም ደግሞ ከሞትኩ በኋላ ወዴት እንደሚሄድ እርግጠኛ ነበርኩ። እንቅልፌን በሰዓቱ ከመተኛቴ በፊት ከክርስቶስ ጋር ያለኝን ህይወት አስተካክያ አለው። ወደ መንግስተ ሰማያትም ለመግባት ጓጉች አለው። ይህንን በመጠባበቅ ላይ እያለው ወደ አንድ ግዙፍና ሰፊ የሆነ መዝገብ ቤት ገባው። በዚህ ስፍራ ውስጥ ብዙ የተለያዩ መጽሐፍቶች አሉ በቀኝ በግራ ብዙ መጽሐፍቶች አሉ። በህይወት ዘመኔ እንደዚህ የሚያምር ስፍራ አይቼ አላውቅም። ልክ እንደ አዳራሽ ያለ ስፍራ ነው። በዚህ ስፍራ ላይ ረጃጅም ሰዎች ወደ ላይና ወደ ታች እየተዘዋወሩ ይመላለሱ ነበር። እነዚህ ረጃጅም ሰዎች እነዛን መጽሐፍት እያስተካከሉት ይመስላሉ። በዚህ ስፍራ ላይ እየተመላለስኩኝ ለማየት ሞከርኩ። ትኩር ብዬ ሳይም በየመጽሐፎቹ ላይ የተለያዩ ሰዎች ስም ተጽፎበታል። ከዛ ብዙ ሺ ስሞች መካከልም እግዚአብሔር የአንድን ሰው ስም ብቻ እንዳስተውል አደረገኝ። ይህ ሰው በምኖርበት አገር ውስጥ እጅግ በጣም የታወቀ አርቲስት ነው። የዚህንም ሰው ስም በማየቴ እጅግ በጣም ተደሰትኩ። የሚገርመው ነገር ከጥቂት ጊዜያት በፊት ለዚህ ሰው ቤቱ ድረስ በመሄድ ስለ ኢየሱስ ክርስቶስ አዳኝነት መስክሬዋለሁ። የብቻ ሳይሆን ደጋግሜ ምሳ እንዲገባ አስጠንቅቄዋለሁ። በድጋሚ በዚህ ስፍራ ላይ በምመላለስበት ወቅት አንድ የሚያምር ግዙፍ የሆነ በር አየው። በሰዓቱ አንድ ነገር አውቄ ነበር በመንግስተ ሰማያት ውስጥ እንዳለው እነዛ ወደ ላይ ወደ ታች መጽሐፎቹን እያስተካከሉ ያሉ ረጃጅም ሰዎች መላእክቶች እንደሆኑ እኔም በዚህ ስፍራ ላይ መሆን እንደማይገባኝ አውቃለው እነዛ ረጃጅም መላእክቶች እኔን ይመለከቱኝና በዛ ስፍራ ላይ መሆን እንደማይገባኝ ከፊታቸው መረዳት እችል ነበር ይህ ቦታ የሰዎች የግል ህይወት የሚጻፍበትና ትላልቅ ውሳኔዎች የሚሰጡበት ስፍራ ነበር። በዚህም ሰዓት ቀድሞ ወዳየውት በር አቅጣጫ በመዞር ተንሰቅስቄ አለቅስ ነበር። ምክንያቱም ደግሞ ምናልባት ድጋሚ ምስሀ መግባት ይኖርብኝ ይሆን የሚል ሀሳብ ወደ ጭንቅላቴ ስለመጣ ነበር። በተለይም ደግሞ ከፊት ለፊት ያለው ትልቅና ግዙፍ የሆነ በር በመዘጋቱና እስካሁን ድረስ ባለመከፈቱ ርብሎኛል ። ምናልባትም ይህ ስፍራ ለኔ ያልተገባ ይሆን የሚል ሀሳብ በጭንቅላቴ ውስጥ ይመላለሳል። ከዚህም በኋላ ተንበርክኬ ባለውበት ስፍራ አንድ ነጭ ዘርፋፋ ቀሚስ የለበሰ አካል በስተቀኝ በኩል ሲራመድ አየው። ተንበርክኬም ስለነበር እግሮቹን ብቻ ነበር የምመለከተው። ይህ ሰው በቀኜ በኩል ቆመና ስሜን በመጥቀስ ወደዛ ስፍራ እንድገባ ተናገረ። ነገር ግን ደጁ ላይ የነበረው መልአክት የኔ ጊዜ እንዳበቃና መጽሐፍና መዳረሻዬም እንደተዘጋጀ ተናገረ። ነገር ግን በቀኝ በኩል የቆመው ረጅም ቀሚስ ያረገው ሰው እንዲህ ሲል ሰማሁት፣ የዚህ ሰው ጉዳይ በልዩነት የተያዘና እኔንም ስለሚመለከተኝ አሁኑኑ ይህን ሰው አስገባው አለ። ከዚህ ሰው የሚወጣው የድምፅ ጉልበት ይህ ሰው ባለስልጣን እንደሆነ ያሳውቃል። እኔም በመገረምና በመደነቅ ይህ ጠበቃ የሆነልኝና ብዙ ስልጣን እንደያዘ ከድምፁ ብቻ የሚያስታውቀው ሰው ማን እንደሆነ ለማየት በጉጉት ቀና አልሁ። ቀና ሳልል በፊት ገና ወደ ላይ ለማየት ሳስብ ይህ ሰው ኢየሱስ ክርስቶስ እንደነበር ውስጤ ይነገረኛል። ምክንያቱም ደግሞ መላእክት እንደዚህ የሚታዘዝለትና የሚገዛለት ሌላ አካል እንደሌለ እረዳለሁ። በእርግጠኝነት በቀኜ ያለው ኢየሱስ ክርስቶስ ነው ብያውቅ ያለው እና ብዬ ስመለከትም፣ ከነጭም የሚነጣ የሚያምር ልብስ ለብሷል። ልብሱም ላይ ወርቅ ተለብጧል። በግራ እጁ በኩል ትልቅ የሆነ መጽሐፍ ይዟል። ይመስለኛል እዚህ መጽሐፍ ላይ የተጻፈው ወደዚህ ስፍራ የሚመጡ ሰዎች ስም ዝርዝር ነው። እጅግ በጣም ግርማ ሞገሳም ነው። ቀድሞ በመላእክቶቹ ውበት እጅግ በጣም ስደምም ነበር። ነገር ግን ኢየሱስን ካየሁት በኋላ ምንም ምንም የሚያስደምም ነገር አልነበርም። ከሱ በላይ የሆነ አካል ፈጽሞ የለም፣ የውበት መደምደሚያ ነበር። ኢየሱስም ያንን ቃላቶች ከተናገረ በኋላ መልአኩ እንድገባ ፈቀደልኝ። ወደ በሩም ዘልቄ ስገባ እጅግ በጣም የሚያምር ስፍራን አየው። በእውነት በዚህ ስፍራ ላይ የእግዚአብሔር ክብር እንዳለ ያስታውቃል። የእግዚአብሔር ክብር የዚህን ስፍራ ከጫፍ እስከ ጫፍ ድረስ ሞልቶታል። ለመጀመሪያም ጊዜ የሚበሩ መላእክቶችን ተመለከትኩ። በዚህ ግዙፍና የሚያምር ውብ የሆነ ስፍራም ላይ አንድ ትልቅ የሆነ ግርማ ሞገስ ያለው ዙፋን ተመለከቱ። ከውስጡ የሚወጣው የብርሃን ነጎድጓድ አለ፣ እጅግ በጣም ያበራል። በዚህ ዙፋን ላይ አንድ አካል እንደተቀመጠ ያስታውቃል። ከዚህ አካል ውስጥ ኃይለኛ የሆነ ክብር ይወጣ ነበር። የክብር ማለቂያ አልነበረው፣ ደጋግሞ ደጋግሞ ይወጣል። አሁን እንኳን ይህንን ሳስረዳቱ ሊገባኝ አይችልም። የሚያንጸባርቅና የማያቋርጥ እንደሚፈሱ ወንዞች ያ ያክል የሆነ ከዛም በላይ ክብር ከዚህ ዙፋን ይወጣ ነበር የዚህን አካል መልክ መመልከት አልችልም ነበር ለመግለጽም ይከብዳል የሚታየኝ ክብር ክብር ክብር ብቻ ነው የእሱም ብቻ ሳይሆን የክርስቶስን መልክ እንኳን አድሞ ያየሁትን መግለጽ ይከብዳል የሱንም መግለጽ የምችልበት አቅም ክብር ብቻ በማለት ነው ታዲያ ከዚህ ዙፋን የሚወጣውን ክብር ማየት መቋቋም አልችልም ነበር። በዚህ ምክንያት አንገቴን ወደታች ታች ዝቅ አድርጌ ደፋው። የእግዚአብሔር ክብር ያንን ስፍራ ሞልቶት ነበር። እኔም ድጋሚ ተንዘቅስቄ አለቅስ ጀምር። ወድቄን በማለቅስበት ሰዓት ከኔ በታች የተለያዩ መጽሐፎች ተገልጠው አየው። እነዚህ መጽሐፎች ስለኔ የህይወት ታሪክ እንደሚዘግቡ አወኩ። ይህን እንዴት አወክ ካላችሁ የእስካሁኑን የሆነ ዕውቀት በውስጤ እንደተጨመረ አውቃለሁ። ለዛም ነው አንድ ነገር ባየው ቁጥር የዛ ነገር ምንነት መረዳት ይሰጠኛል። ታዲያ ከስር የማያቸው መጽሐፎች ላይ ያረኩት ነገሮች በሙሉ አንድም ሳይቀር የተጻፉበት ናቸው። እቃቅህና ሊረሱ ይችላሉ የምትሉት ነገር በዚህ መጽሐፍ ላይ ተጽፏል። ያየኋቸው ፊልሞች፣ ያዳመጥኳቸው ሙዚቃዎች እና የተጓዝኩባቸው ስፍራዎች በሙሉ ሳይቀሩ ተጽፈዋል። የሚገርመው አስቤ የማቃቸው እና የሰጠሁት መባና አስራት ጭምር በዚህ መጽሐፍ ላይ ነበር። ምን ያህል ጊዜ ወደ ቤተ ክርስቲያን እንደሄድኩኝ፣ ምን ያህል ጊዜ እንደሳኩኝ፣ ሰዎች ላይ ምን ያህል ጊዜ እንዳሾፍኩኝ እንኳን ተጽፏል። እኔም አንድ ነገር ገባኝ። ወደዛ ስፍራ የቀረብኩበት ምክንያት ለፍርድ እንደሆነ አወቅኩ። ነገር ግን ጊዜው በጣም ያስፈራ ነበር። በዛ ዙፋን ፊት ምንም ነገር መናገር እንኳን አያስችልም ነበር። ምን ብዬ እንደምጀምር አላውቅም። ወዲያውኑ ለእግዚአብሔር ያላረኩለት ነገሮች በሙሉ ወደ ጭንቅላቴ ይመጡ ጀመረ። የመናገር አቅም አጣው። ምን ብዬ ማውራት እንዳለብኝ ግራ ገባኝ። ታዲያ በዚህ ሰዓት ልክ እንደ ህፃን ልጅ እየተነፋረኩ እባክ ይቅር በለኝ እባክ ይቅር በለኝ ማለት ጀመርኩ። ይህንን ነገር እየደጋገምኩኝ ጮክ በማለት እናገራለሁ። ከዚህም በኋላ አንድ በግርማ ሞገስ የተሞላ ድምፅ ወደ እኔ መጥቶ እንዲህ አለኝ ምን ትፈልጋለህ? ይህንን እንኳን በተጠየቅኩ ጊዜና ዳግመኛ እድል ለማውራት ሲሰጠኝ እንኳን ምንም ማውራት እንዳለብኝ ፈጽሞ አላውቅም ነበር። እንዴት ብዬ እንደምጀምር አላውቅም። የማቃቸው ቃላቶች በሙሉ ከዱኝ! ከዚህም በኋላ ዝም ብዬ እያለቀስኩኝ በነበርኩበት ሰዓት ድንገት በስተቀኝ በኩል አንድ ሰው ሲቆም አየሁ እንዲህም ብሎ ሲናገር ሰማው። ይህ ሰው በፍቅርና በደግነት የተሞላ ሰው ነው። ና ትከሻይን ያስኝ እናብዬ ስመለከተው ለኔ ጥብቅና እንደቆመና ነጻ እንደሚያወጣኝ ተረዳው። እሱንም ስመለከተው ነፃ እንደሚያወጣኝ እርግጠኛ ሆንኩ። የዚህን ሰው መልክ ግን በተመለከትኩኝ ሰዓት ክብር ብቻ ነበር የሚወጣው እንጂ መልኩን መግለጽ አልችልም ነበር። ነገር ግን ቀድሞ የነበረው ክፍል ውስጥ እየተመለከትኩት ኢየሱስ ራሱ እንደሆነ ተረዳሁን። በጥቂት ሰከንዶቹም ውስጥ የኔን የህይወት ታሪክ ከመጀመሪያ እስከ መጨረሻ ድረስ ያውቅ ነበር። ነፃ እንደሚያወጣኝና ጉዳዬን እንደያዘው ነገረኝ። ኢየሱስም እንዲህ ብሎ መናገር ጀመረ፣ ስሜንም እየጠቀሰ ይህ ሰው ጥቂት ጊዜ እንዲጨመርለት ያስፈልጋል። የተለያዩ ሙዚቃዎችንም ሊሰራልኝ ዝግጁ ነው። ከዚህም በኋላ ያ ድምፅ በድጋሚ እንዲህ ሲል ተናገረ ለምንድን ነው ተጨማሪ ጊዜ ያስፈለገ እስካሁን ድረስ የነበረህ ጊዜ በቂ አልነበረም የተሰጡህንም የሙዚቃ ስራዎች ለመጨረስ የነበረህ ጊዜ በቂ አልነበረም በማለት ጠየቀ ከዚህም በኋላ በስተቀኝ የነበረው ድምፅ በድጋሚ መናገር ጀመረ ስሜንም እየጠቀሰ ይህ ሰው በቅርቡ ነው ሙዚቃን የጀመረው የተለያዩ ጉዳዮች ስለነበረበት ያንን እስኪጨርስ ድረስ እየታገስኩት ነበር አለ። ከዚህም በኋላ ትልቁ የእግዚአብሔር ድምፅ እንዲህ ሲል ተናገረ፣ ይህ ሰው ለረጅም ዓመታት ሙዚቃን ሰርቷል፣ አለና ድንገት የሆነ መጽሐፍ ይዞ መጣ ይህ መጽሐፍ እጅግ በጣም አሮጌና የቆየ እንደሆነ ያስታውቃል። እጅግ በጣም ብዙ ገጾችንም በውስጡ ይዟል። ነገር ግን የተጻፈበት ገጽ ከሶስት ገልጽ አይበልጥም ነበር። ይህ መጽሐፍ ወደ መንግስተ ሰማይ ከመምጣቴና ከፍርድ ቀን በፊት መጨረስ ያሉብኝ ገጾች ነበሩበት። እኔ ግን አጠናቅቄ የነበረው እነዛን ሶስት ገጾች ብቻ ነበር። በእነዛ ሶስት ገጾችም ውስጥ የተጻፈው የነበረው ከልቤ ለእግዚአብሔር ብዬ ያደረግኳቸው ነገሮች ብቻ ናቸው። የሚገርመው ነገር ከዚህ መጽሐፍ ውስጥ አብዛኛውን ገጽ ላይ ያለውና ቦታ የያዘው ለቤተ ክርስቲያን የሰጠሁት አስራትና መባ ነብ። ከዚህም በተጨማሪ የተወሰኑ ኮንፍራንሶችን የተሳተፍኩትና በእግዚአብሔር ቤት ያገለገልኩት ቀናቶችም ተጽፈውበታል። የሚገርመው ነገር በነዚህ ሶስት ገጽ ውስጥ እንኳን የተጻፉት ሁሉም ያረኩት ነገሮችና የሰጠሁት መባና አስራቶች ሳይሆን ከልብ ለእግዚአብሔር ቤት ያደረግኩት ነገሮች ብቻ ናቸው። የሚገርመው በነዚህ ሶስት ገጾች ውስጥ ከብዙ የሰሯቸው መዝሙር ውስጥ ሁለቱ ብቻ ነበር የተጻፉት። በዚህ ስፍራ ላይ ልብ ብቻ ነበር ዋጋ የነበረው። በቤተ ክርስቲያን ውስጥ የተበላሸ ሶኬት የቀጠልኩበት ጊዜ እንኳን ተጽፎበታል። አንድ ነገርም አስደነገጠኝ። ውዱድ ያዘመርኳቸውና የሰበኩባቸው በፍጹም በዚህ ሶስት ገጽ ውስጥ አልተጻፈም ነበር። ከዚህም በኋላ ወዲያውኑ በውስጤ ፍርሃት ፈሰሰ። እጅግ በጣም ፈራው። የፈራውበትን ምክንያት ብዙ መስራት እያለብኝ ነገር ግን ከልቤ የሰራሁት ከሶስት ገጽ እንደማይበልጥና ወደ አንድ ሺህ ገጾች ባዶውን መቀረታቸው እጅግ በጣም አስፈራኝ። ፍርድም እንደሚገጠብቅኝ አወቁ። የሚገርመው ነገር ኢየሱስ ክርስቶስ ይህን ክሶቼን በሙሉ ይዞ ልክ እንደ ጠበቃ ይከራከርልኝና ከጎኔ ይቆም ነበር። እኔ እንኳን በሠራሁት ነገሮች ባፍርም፣ እሱ ግን አላፈረብኝም። እንዲህም ብሎ ሲናገር ልቤን ነካው። እንዲህም አለ እርሱ በዙምባቤ ውስጥ ሲኖር እጅግ በጣም ኑሮ ከብዶታል። ታዲያ ይህንን ነገር በሙሉ ለማረግ ጊዜ ያጠረው ኑሮ ስለከበደውና ገንዘብን ለማግኘት ሲሯሯጥ ነው። ገንዘብን ቢያደርገኝ ኖሮ ፈቃድህን ለመፈጸም ይሮጥ ነበረ አለው። በውስጤ ይህ ምክንያት እንደማይሆን አውቃለሁ። ነገር ግን ኢየሱስ ክርስቶስ እኔ እንድድንለት ካለው ጉጉት የተነሳ ተጨማሪ ጊዜ እንዲሰጠኝ አጥብቆ ይጠይቅ ነበር። ታዲያ በዚህ ሰዓት ምን ያህል ወደ ኋላ እንደቀረው ተረዳው። ምክንያቱም ደግሞ አንድ የቆየ መጽሐፍ ተመለከቱ። በላዩ ላይ ዳዊት የሚል ስም ተጽፎበታል። ይህ ሰው ሙሉ መጽሐፉን ተጠቅሞበታል ማለት ይቻላል። ይህ ሁላችንም የምናቀው ንጉስ ዳዊት ነበር። መጽሐፍ ቅዱስ ላይ እንኳን ተጽፎልን የሌለ ብዙ ታሪኮችን ሰርቷል። ህይወቱም በሙሉ እግዚአብሔርን በመፍራትና የእግዚአብሔርን ፈቃድ በመፈጸም የኖረ ሰው ነው። በዚህም እግዚአብሔርን አስደስቶ አልፏል። የንጉሱ ዳዊት አሻራ በዚህ ምድር ላይ እጅግ በጣም ትልቅ ነው፤ ምክንያቱም በትንሹ የመዝሙር መጽሐፍን ትቶልን ሄዷል። ከዚህም በኋላ መልሼ የኔን መጽሐፍ ተመለከትኩ። ባዶ፣ ምንም የሌለው በነጭ ወረቀት መጽሐፍ። ከዚህም በኋላ አንድ ወሳኝ የሆነ ጥያቄ ተጠየቅኩ። ወደ ምድር ከመለስነውና ተጨማሪ ጊዜ ብንሰጠው የኔን ስራ እንደሚሰራልኝ ምን ያህል እርግጠኛ መሆን እንችላለን አለ። ደነገጥኩ። የምሰጠው መልስ አጣው። አፌ ተቆላለፈብኝ አድርጌ በመጣሁ ኖሮ አሰኘኝ። የሚያስደነግጥ ጥያቄ ነበር። ድጋሚ እድል ተሰጥቶኝ ማረግ አለማረጌን እንዴት እርግጠኛ ልሆን እችላለሁ? እመኑ፣ በዛ ስፍራ ላይ ምንም ያህል ግዙፍና ትልቅ ሰው ብትሆኑ፣ ብዙ ስልጣን በምድር ላይ ቢኖሯችሁ፣ በዛ ስፍራ ላይ ግን አቅም የላችሁ ደካማ ነው የምትሆኑት። በእግዚአብሔር ዙፋን ፊት መቅረብ እጅግ በጣም የሚያስፈራና ሀያል የሆነ ነገር ነው አቅመቢስ ያደርጋቸዋል። እኔም እንደምትገምቱት ይህንን ጥያቄ ስትጠየቅ ምንም ሳልመልስ ድጋሚ ማልቀስና ማንባት ጀምርኩ። ስሜቴን በሙሉ ገልጽ የነበረው በእንባና በለቅሶ ብቻ ነው። ልክ እንደ ሕፃን ልጅ ከማልቀስ ውጪ ቋንቋ አልነበረኝም። ለነገሩ እስካሁን ድረስ ያንን ጊዜ ሳስብ እንባ በዓይኔ ይቀድማል። ከዚህ በኋላ ኢየሱስ ክርስቶስ ልረዳው በማልችለው ቋንቋ ያወራ ጀመር። በመጽሐፍ ቅዱስ በሮሜ 8:26 ላይ የተጻፈው ትዛለኝ፣ እንዲህም ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ይላል። አሁንም ለኔ እየተማለደ እንደሆነ አውቃለሁ። በማላቀው ቋንቋ የኔን ጉዳይ እየተከራከረልኝ እንደነበረ እረዳለሁ። ከጥቂት ደቂቃዎች በኋላ ያ ድምፅ መጽሐፌን ዘጋው። እንደ ዘጋውም ወዲያውኑ በቅጽበት ወደ ነበርኩበት ስፍራ ተወረወርኩ። እንደነቃሁም በኃይለኛው እተነፍስ ጀመር። ልክ ከዚህ በፊት አየር ተንፍሶ እንደማያቅ ሰው በከባዱ እተነፍሳለሁ። ልክ ከመወርወሬም በፊት እንደማለቅ ሰው እንደነበረው ተንሰቅስቄ አለቀስኩ። ሰውነቴ በላብ የተነሳ ውሃ ሆኖ ነበር። ጊዜው የቅዝቃዜ ወቅት ቢሆንም ሰውነቴ ላብ በላብ ሆኗል። ባለቤቴም ከጎኔ ነቅታ ታነቃነቀኝ ጀመር። ደናነህ እያለች ትቀሰቀሰኛለች። እኔ ግን ለሚቀጥሉት አምስት ደቂቃ ያክል ሳለቅስ ነበር። ምን እንደተፈጠረ ለማሰላሰል ሞከርኩ። እራሴንም ለማረጋጋት ሞከርኩ። ያየሁትንም ነገር በሙሉ ለሚስቴ አንድም ሳላስቀር ነገርኳት። ስለ ህይወት፣ ስለ አላማና ስለ ራእይ የማስበውን በሙሉ አጫወትኳት። ከዚህም በኋላ ታ ለሊቱም በሙሉ ተነስቼ ስለ ራእይና ወደፊት ማድረግ ስላለብኝ ነገሮች መጽሐፍ ጀመርኩ። አንድ ነገር በልቤ አምናለሁ። ይህንን ራእይ የተመለከትኩት ለእኔ ብቻ እንዲጠቅም አይደለም። ይህንን የምትሰሙ በሙሉ እናንተም የራሳችሁን ሕይወት መፈተንና መመዘን ይኖርባችኋል። በጽድቅ መኖርን መለማመድ አለባችሁ። የእግዚአብሔርን ፈቃድ መፈጸም አለባችሁ። አንድ ነገር አስባለሁ። ብዙ ክርስቲያኖችና ብዙ ሰዎች እግዚአብሔር ያቀደላቸውን ሕይወት የመኖር ፍላጎት የላቸውም። አንዳንዱ በፍርሃት፣ አንዳንዱ ደግሞ በመቅበዝበዝ፣ አንዳንዶቻችን የዚህን ዓለም ኑሮ ለማሸነፍና ገንዘብን በማሳደድ ተጠምደን እግዚአብሔር ያየልንን ነገር መኖር አቅቶናል። የሚገርመው ነገር መጀመሪያ ወደዛ ስፍራ ሲሄድ በእርግጠኝነት ወደ መንግሥተ ሰማያት እገባለሁ ብዬ አስቤ ነበር። ምክንያቱም ደግሞ ረጅም ጊዜ ኃጢአትን አልሰራውም ብያለሁ። ከዚህም በተጨማሪ ንስሐ እገባለሁ፣ እጸልያለሁ ነገር ግን ለካስ እግዚአብሔር የሚያየው የልብን መሻት ነው፣ የልብ ጉዳይ ነው። ከእግዚአብሔር ጋር የሚሄደው ልባችን። ሌላ አፋችን ሌላ ድርጊታችን ሌላ፣ ልባችን ሌላ ሊሆን አይችልም። እግዚአብሔር የሚያየው ልባችንን ነው። ሶስት ነገር ለነግራችሁ እወዳለሁ። የመጀመሪያው ሁል ጊዜም ቢሆን አስታውሱ፣ መንግስተ ሰማያት የእውነት ያለ ቦታ ነው። ሕያው የሆነ ቦታ ነው። ልክ እንደ መንግስተ ሰማያት ሁሉ ሲኦልም የእውነት ያለ ቦታ ነው። ሁለተኛው ደግሞ እግዚአብሔር በሕይወታችን ላይ እንዲፈጸም የሚፈልገውን ነገር ለመስራት እንትጋ። ያንን ወረቀቶች ለመሙላት መትጋት አለብን። የእግዚአብሔር ፈቃድ በሕይወታችን ላይ ምን እንደሆነ ልናውቅ ይገባል። አንድ ስራን ስትሰሩ ወይም አንድ ነገርን ስታረጉ አንድ ነገር ለራሳችሁ ጠይቁ እግዚአብሔር ሆይ ይህንን የማደርገው ለኔ ደስታና እርካታ ስለው ወይስ አንተን ለማስከበር ነው ብላችሁ ጠይቁ። ለእግዚአብሔር አምላክ መኖር እንጀምር! ይህንን እየተመለከታችሁ አማኝ ካልሆናችሁ አንድ ነገር ላስጠንቀቃችሁ። እባካችሁ ሕይወታችሁን ለኢየሱስ ክርስቶስ አሳልፋችሁ ስጡ። እግዚአብሔር ለእያንዳንዳችን ሕይወት ዓላማ አለው። ተባረኩ! ይህን ምስክርነት ከእንግሊዝኛ ወደ አማርኛ ያቀረብንላችሁ አማርኛ ቲዩቦች ነን። አንድ ጥያቄ እንጠይቃችሁ፣ የእናንተስ መጽሐፍ ምን ያህል ገጽ ተጽፎበታል?